ሰላምታችን በያላችሁበት ድረስ ክቡራን ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። ኢየሱስ ክርስቶስ በቀራኒዮ የተቀበለው መከራና ስቃይ ለሰላምና ለፍቅር መሆኑን በመገንዘብ ምእመኑ የሰላም አምባሳደር ሊሆን እንደሚገባ የሃይማኖት አባቶች ተናገሩ። አባቶቹ ሁሉም ምእመን በዓሉን ሲያከብር የተቸገሩ ወገኖቹን በማሰብ ሊሆን እንደሚገባ መልእክት አስተላልፈዋል። ራይል ደምሰው ተጨማሪ ያላት። መቅደላዊት ማርያም፣ ዮሐና የያዕቆብ እናት ማርያም ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ኢየሱስ ወደ ተቀበረበት ቦታ ማልደው ሄዱ። ወደ መቃብሩ ሲደርሱ የጌታ ኢየሱስ ስጋን አላገኙትም። እነርሱም ፈርተው ሲያመነቱ ሁለት የሚያንጸባርቅ ልብስ የለበሱ ሰዎች ያውን ከሙታን መካከል ስለምን ትፈልጉታል ላችሁ ተነስቷል፣ እንጂ በዚህ የለም አሏቸው። ይህንንም ለሐዋርያት ለማብሰር ሄዱ። ሐዋርያቶችም ስለሆነው ነገር ማመን ስላልቻሉ ያመነቱ ነበር። ኢየሱስ ግን በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ኢየሱስ ሰላምን ካወጀላቸው በኋላም ብርሃን የተሞላ ሕይወት ለዓለም እንደሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶች ይናገራሉ። ትንሳኤ እንግዲህ ጌታቸው መምህራቸው ከነሱ ጋር የነበረው ተለይቶ ሞቶ ተቀብሮ ምንም አስታዋሻ የላቸው እረኛ የሌላቸው ሆነው ጭንቀት ላይ እያሉ እንግዲህ በፍጹም ባልጠበቁት በማይገመት ሁኔታ በመካከላቸው ቁሞትን ሰላም ለእናንተ ይሁን። ይሄ ትልቅ የምሥራች ነው። ምንድነው ያበሰረው? ሰላም ነው ያለው። ሰላም፣ ሰላም ለእናንተ ይሁን። የተናወጠ የተረበሸ የተሸበረ የተጨነቀ የተከዘ ሞት ሞት የሚሸተው ከዛሬ ነገ ምን ይሆን የሚል ተስፋ ምንም የተስፋ ጭላንጭል በሌለበት ጨለማ ውስጥ የነበረን ልብ በብርሃን የሚሞላ ነው። ይሄ እንግዲህ ሰላም እና ያለው ደግሞ ተራ ሰው አይደለም፣ አምላክ አዳኛቸው መምራቸው ነው። ሰላም ይሁን ምኞት አይደለም። የእሱ ሰላም ይሁን ሲል እንኳን ምኞት አይደለም፣ ሆኖላቸዋል። እንኳን ደስ አላቸው አይነት መልእክት ያዘል ነው። እንግዲህ ይሄኛውም የክርስቲያን ፋሲካ የአዲስ ኪዳን ትንሣኤ የሚባለው ጌታችን ኢየሱስ ክርስቶስ እኛን ከሞት ወደ ህይወት ያሻገረበት ሁላችንንም ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከክፋት ወደ መልካምነት የተሻገርንበት በክርስቶስ ሞት ክፋት፣ ምቀኝነት፣ በደል ሁሉ ተሸንፏል። አባቶቹ አክለውም ኢየሱስ ክርስቶስ በምድር ላይ ሲኖር ምዕመኑን ሲያስተምር የቆየው ስቃዩንም በቀራኒው የተቀበለው ለሰላምና ለፍቅር መሆኑን በመገንዘብ ምዕመኑ የሰላም አምባሳደር ሊሆኑ ይገባል ብለዋል። ጠቦች፣ ጥላቻዎች ሁሉ የሚወጡት ሰላም ከሌለ ህይወት ውስጥ ነው መጀመሪያ የሚበቅሉት ከእያንዳንዱ ሰላም ከሌለ ግለሰብ በቅለው ነው የማህበረሰብ የሚሆኑት ሲጠረቃቀሙ ማህበረሰብ ይሆናሉ። የማህበረሰብ ደውስ ይጠጋግ ያገር ይሆናል ማለት ነው። ስለዚህ እውነት ክርስቲያን ሁሉ በእውነት በዚህ ሰላም ሊሞላ ይገባል። ይህን ሰላም ሊቀበል ይገባል። ሞት የለም ካሁኑ በኋላ ወደ ህይወት ተሻግረናል። ክርስቶስ ደስታ አምጥቶልናል የሚለውን መልእክት ያዘና ትልቁ የክርስትናችን ማዕከል የሆነ ምስጢር ነው። የክርስቶስ ትንሣኤ ባይኖር እምነታችን ከንቱ ነበር። እኛ መሞት ሁሉም ሞቷል። ሞቶ ግን የተነሳ ማንም የለም ክርስቶስ ብቻ ነውና፣ ምእመኑ የተቸገሩና ረዳት የሌላቸውን ወገኖችን በማሰብና በመደገፍ ሊያሳልፉ ይገባል ሲሉም አባቶች መልእክት አስተላልፈዋል። ባላት የሚሰሩበት አላማቸው እኮ እንዳንዘነጋ ማስታወሻም ጭምር ናቸው። እያሳሰቡን ነው ማለት ነው። ስለዚህ ዛሬ ሳምንቱን አድርገን ከዛ በኋላ ደግሞ እስኪመጣ ድረስ ዝም ብለን የምንለው ስርዓት ሳይሆን እስከሚቀጥለው ድረስ ይህን እናደርጋለን። ደግሞ በሚቀጥለው እንደገና እናስባለን። ለእነዚህ ለታናናሾች አንድ ብርጭቆ ውሃ የሰጠ ለእኔ እንደሰጠ ይቆጠራል ብሏልና ሁል ጊዜ መደረግ ያለባቸው ነገሮች ናቸው። አርባ ጾምን ጠብቀን ፋሲካን ጠብቀን የምናደርጋቸው ብቻ ሳይሆን ፋሲካ ምንድነው? ውስጣዊ ደስታና ውጫዊ ደስታ አንድ የሚሆንበት ክርስቶስ ከሞት አሻግሮናል የሚያሳዝነን ነገር የለም። በሶስተኛው የአፍሪካ የብየዳሙያ ፌዴሬሽን ጉባኤ ችግር ፈቺ ተሞክሮዎችን እንዳገኙበት ከተለያዩ ሀገራት የመጡ ተሳታፊዎች ተናገሩ። በጉባኤው ጥናትና ምርምሮች እንዲሁም ውድድሮችም ተካሂደዋል። ኢብራሂም መሐመድ ዝርዝር አለው። በአፍሪካ ለቴክኒክና ሙያ በተሰጠው ትኩረት በዘርፉ የሰለጠኑ በርካታ ሙያተኞችን ማፍራትና ኢንዱስትሪዎችንና መሰረተ ልማቶችን በራስ አቅምና ልጆች እየተገነቡ ይገኛል። የአፍሪካ ሀገራትም በቴክኒክና ሙያ ዘርፍ ያላቸውን የሰው ኃይል እውቀትና ልምድ በመለዋወጥ የብየዳ ሙያ ፌዴሬሽን አቋቁመው ዓመታዊ ጉባኤያቸውን በአዲስ አበባ አድዋ ድል መታሰቢያ ሙዚየም እያካሄዱ ይገኛሉ። በጉባኤው በተለያዩ ሀገራት የዘርፉ ሙያተኞች ጥናትና ምርምሮችን የተግባር ልምዳቸውን እያቀረቡ ነው። ተሳታፊዎችም ጉባኤው እርስ ነበርስ ከማስተዋወቁ ባሻገር የአፍሪካውያንን ችግሮች በራስ አቅም መፍታት የሚያስችል ትብብርን የሚፈጥር ነው ብለዋል። ከተለያዩ የአፍሪካ ሀገሮች የመጡ ፓርቲሲፓንቶችም ስለምታገኝ የተለያየ ስኪል ሼር ታደርጋለህ፣ ኖሌጅም ሼር ታደርጋለህ። እንደ ጥቅል ኢቨንቱ ጥሩ ነው ብዬ ነው ማምነው። ቢኮዝ የሆነ ሀገር ላይ የደረሰበትን ደረጃ አንተ በዚህ አጋጣሚ ሼር ታደርጋለህ፣ እኛንም ያለንበትን ስታትስ እንድናይ ምን ላይ ነው ያለነው የሚለውን ነገር እንድናቅ ያስችለናል። እኔ ኢትዮጵያ ነው ከየ ሌላው ናይጄሪያ፣ ሁሉም አፍሪካያን ሀገራት አንድ ሲመጣ የእነሱን ልምድ ሼር እናደርጋለን፣ የኛ ልምድ ሼር እናደርጋለን ከባህልም አንጻር ከእውቀትም አንጻር ከክሎትም አንጻር እርስ በርስ እንደራረጋለሁ። አንደኛው ትልቁ ነገር እሱ ነው። ሁለተኛ መግባባትን እንፈጥራለን ማለት ነው እርስ በርስና የሥራ እድሎችንም እርስ በርስ ለመስራትም እንፈጥራለን ማለት ነው። ሌላው ትልቁ ነገር አፍሪካ መበየድ ትችላለች የሚለውንም አፍሪካያኖች መበየድ እንችላለን በትልቁ መስራት እንችላለን የሚለውንም ማሳያም ጭምር ነው ለዓለም እናሳየውና አንድ ላይ ብረት ስንፈጥር የተሻለ ውጤት እናመጣለን ብዬ አስባለሁ። I came for the conference, the TWF welding conference. በጉባኤው ለመሳተፍ ስመጣ ይሄ የመጀመሪያ ነው። በእንደዚህ አይነት አህጉራዊ ውድድር ሲሳተፍም የመጀመሪያ ነው። በውድድሩ ሀገሬን ወክዬ የራሴን አቅም በማሳየት በአህጉሪቱ ሙያው የደረሰበትን እድገት አሳያለሁ። ከሌሎችም ተወዳዳሪዎች ብዙ ኩሎትን የማገኝበት ጉባኤ ነው። የመጀመሪያችንም ስለሆነ ምን ያህል በሀገራችን ላይ ብቁ ተወዳዳሪዎች አፍሪካንም ወክለው ዓለም ላይ የትኛውን ቦታ ላይ መስራት እንደምንችል ብቃታችንን አቅማችንን የምንፈትሽበት የምናይበት ነው የመጀመሪያም ዙርም ስለሆነ ነው። ሁለተኛ ደግሞ እንደ አፍሪካ ደረጃ ከዚህ በፊት ያወዳደሩ እንደ ግብፅ እንደ ናይጄሪያ ያሉትን እንደ ደቡብ አፍሪካ ያሉትን ከዚህ በፊት እነሱ ያደረጉት ስላለ የእነሱንም አቅማቸውን እስኪላቸውን ሼር ለማድረግ እና ከእነሱ ያለውን ደግሞ ለመውሰድ ይረዳናል ማለት ነው። ሶስተኛው የአፍሪካ የብየዳ ሙያ ፌዴሬሽን ጉባኤና ዓለም አቀፍ ኮንፈረንስ ኢትዮጵያ ያላትን ተሞክሮ እንድታካፍልና ልምድ ልውውጥ እንድታደርግ የሚያግዝ መሆኑን የተናገሩት ደግሞ የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ናቸው። በአፍሪካውያን ወንድሞቻችንና እህቶቻችን መካከል የብየዳ ሙያ ላይ ልምድ ልውውጥ እንዲካሄድ ማድረግ፣ የውድድር መንፈስ እንዲኖር በማድረግ በዘርፉ ላይ የተሻለ ምስል እንዲገነባ እና ሙያተኞች እንዲከበሩ ዘርፉ ደግሞ ያለው ሚና የበለጠ አጉልቶ ለማሳየት በማሰብ ነው ፕሮግራሙ እየተካሄደ ያለው። ማለት የአፍሪካ የብየዳ ሙያ ፌዴሬሽን ከተመሰረተ ስድስት ዓመታትን አስቆጥሯል። ኢትዮጵያም መስራች ሀገር ስትሆን አባል ሀገራቱን ከ13 በላይ አድርሷል። ሴቶች በኢኮኖሚ አቅማቸውን እንዲያጠናክሩ የተለያዩ ተግባራት በመከናወን ላይ ስለመሆናቸው በሰሜን ሸዋ ዞን የአንጎለላና ጠራ ወረዳ አስታውቋል። በወረዳው ሴቶችን በአቅም ማጎልበቻ ስራዎች በማሳተፍ ውጤቶች እየታዩ መሆናቸውን የወረዳው ሴቶች ሕጻናትና ማህበራዊ ጉዳይ ጽህፈት ቤት ተናግሯል። ወንዲፍራ ዘውዴ ዝርዝሩን ይዟል። ሴቶችን በኢኮኖሚ ተጠቃሚ ማድረግ ላይ እየሰራ መሆኑን የአንጎለላና ጠራ ወረዳ ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። በወረዳው ከትንሽ ስራ ጀምረው ስኬታማ መሆን የቻሉ ሴቶችንም አግኝተናል። ከዚህ ውስጥም ወይዘሮ ታደለች ምንዳ ተጠቃሽ ናቸው። ያው መጀመሪያ ዝቅ ያለ ኑሮ ነው የምኖረው፣ ያው ከእጅ ወዳፍ ማለት ነው። የመጀመሪያው ያው ዳንቴል ነው የጀመርኳት፣ ዳንቴል ስራ ነው የጀመርኩት ያን በቃ ወደ ዶሮ ገባው። ከዶሮ ወደ ድልብ ከብት ገባሁ። በቃ በነጠላ ተሸፍኖ የሚወጣ በሬ ነው የምቀልበው እኔ እና በአረቄ ሰወጣ በስምንት ነው የምጥደው። ይሄ ቤቴ ነው። እኔ ራሴ ጭቃ ረግጬ ይሄንን ሲሚንቶ ገረፋውን ነው እንጂ ሌላውን ጭቃ ራሴ ነኝ ያቦካሁት። ሌላኛዋ እናት ወይዘሮ ብርሃን ሸቴ የአንድነት ወተት ህብረት ስራ ማህበር ስራ አስኪያጅ ሆነው እየሰሩ ይገኛሉ። ወረዳው በወተት ሀብት እውቅና ያገኘ ሲሆን እሳቸውም ሴቶች ተደራጅተው በመሰረቱት ማህበር ላይ የሰሩ መገኘታቸው ሴቶች የለውጥ ተዋናይ መሆናቸውን ያሳያልም ይላሉ። ማህበሩ በዝቅተኛ መነሻ ተነስቶ ዛሬ ላይ ከሶስት ነጥብ አምስት ሚሊየን ብር በላይ ካፒታል ላይ ደርሶላቸዋል። በአስራሰባት ሰዎች ነበር የተመሰረተው የወተት ዋጋ በ በሀምሳ ሳንቲም ነበረ ወተት ቤቶ ሲቀበል የነበረው በአሁን ደረጃ ያለው ግን እስከ ሀምሳ ሁለት ለአርሶ አደር የሚከፍልበት ደረጃ ደርሷል እንደ አጠቃላይ በመስፋቱ ጨኪ አንድነት ወተት ህብረት ስራ ማህበር አንድነት ሆኗል እንደ አንጎላላ ና ጠራ አንድ ሆኗል 3225 ድረስ በቀን ይሰበስባል። ካፒታላችን ከማሽኑም ከሁሉም ተነስቶ እስከ 3.5 በላይ ያለን ካፒታል ዛሬ ላይ የስራ እድል የተፈጠረላቸው 21 ሰራተኞች አሉ። ሴቶች በራሳቸው መንገድ ጠንክረው ከሰሩ በኢኮኖሚው በፖለቲካው ረገድም ቢሆን ካሰቡበት መድረስ እንደሚችሉ መልእክታቸውን አስተላልፈዋል። አሁን የው መኪና ገዝቻለሁኝ እቁብ ደግሞ አንድ ሚሊዮን 500 ሺህ ብር ምጥለው እቁባለኝ ይሄ ራሴ መኪና ነው። በቃ ጠንክረው እንዲሰሩ ነው የምለው። እኔ ስራን ሳይንቁ በቃ ስራን ዝቅ ብለው ሰርተው ትልቁ ላይ ለመድረስ መጣር ብቻ ነው በቃ። ማንም ቢሆን ከገንዘብ ጋር የተፈጠረ የለም። ወተታቸውን አልባቸው አልበው ጊዜያቸውን በአግባቡ ተጠቅመው ወደ ወተት ቤት ነው የሚያመጡት። በመናጥ በምን በሌላ ነገር ላይ ወይንም ገበያ በየሳምንት ወደ መሄድ የሚያባክኑት ነገር አይኖርም። እኔ የማስተላልፈው ሴቶች ጠንካራና የራሳቸው ኢኮኖሚ እንዲኖራቸውና ሀብታቸውን ተቆጣጥረው በራሳቸው ሙሉ መብትነት እንዲሰማቸው ነው የማስተላለፍ። የአንጎለላና ጠራ ወረዳ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ኮኮቤ የማን በግሮ ሴቶችን በማደራጀት እንዲቆጥቡ ማድረግ፣ የተሻለ ህይወት ላይ እንዲደርሱም ያስችላቸዋልም ነው ያሉት። ከዳንቴል እስከ መኪና የሚለው የወይዘሮ ታደለች ታሪክ እውነት ነው። ያው እኛን በቅርበት እየተከታተልናት ስለሆነ ማለት ነው ና ዳንቴል እየሰራች እየሸጠች ዶሮ እያረባች ነበር የምትተዳደረው ማለት ነው። ከዛ በኋላ የልማት ህብረት አደረጃጀት መጣ። በዚህ በልማት ህብረት አደረጃጀት ሴቶች በአንድ ለአስር ተደራጁ። ከዛ በኋላ ቁጠባ ይቆጥባሉ። ከቆጠቡት ላይ እንደገና ብድር ይወስዳሉ። በዛ በብድር እያደጉ ይሰሩበታል። ከዛ እያደጉ እያደጉ ይሄዳሉ ማለት ነው። ሴቶች ከልማቱ ባለፈም ለሰላም የሚጫወቱት ሚና ወሳኝ መሆኑንም ኃላፊው አንስተዋል። በቀጣይም ትኩረት አድርገን በሴቶች ላይ እንሰራለንም ብለዋል። ሴቶችን በማደራጀት በልማቱ በማሰማራት በሰላሙ ዘንድ በሰላሙ አካባቢ ሴት ብልጥናት ችግር ሲገጥም በውይይት በመፍታት ሴቶች የሌሉበት ልማት አይቃናም፣ ሴቶች የሌሉበት ሰላሙ አይኖርም ብዬ ነው ማስበው እንደኔ ማለት ነው ስላዩትም በኦንላይን የሚሰጠውን ፈተና በብቃት ለመወጣት በቂ ዝግጅት ማድረጋቸውን በደብረ ብርሃን ከተማ ትምህርታቸውን እየተከታተሉ የሚገኙ የ12ኛ ክፍል ተማሪዎች ተናገሩ። በኦንላይን በሚሰጠው ፈተና ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘገቡ ለማስቻል እየተሰራ እንደሚገኝ የገለጸው ደግሞ የከተማ አስተዳደሩ ትምህርት መምሪያ ነው። ደጀኔ በቀለ ተጨማሪውን ይዟል። በከተማ አስተዳደሩ 1965 ተማሪዎች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደሚወስዱ ይጠበቃል። 1390 ተማሪዎች ደግሞ ፈተናውን በኦንላይን እንዲወስዱ ቅድመ ዝግጅት እየተደረገ እንደሚገኝ የከተማ አስተዳደሩ ትምህርት መምሪያ አስታውቋል። የፈተና አሰጣጥ ስርዓቱ አዲስ በመሆኑ መደናገጥ መኖርን ያነሱት ደግሞ ተማሪ ኤፍሬም በዛ ወርቅና አርሴማዊ ተስፋዬ ናቸው። አሁን ላይ በተፈጠረላቸው ግንዛቤ መሰረት ስጋታቸው መቀረፉንም ነግረውናል። ፓስዋርዶቻ የሚያስፈልገን እንደዛ ስለሆነ ቀለል አድርገን እንደምንፈተን አሁን ስሬ ሆኖ ተምረነዋል። ኦንላይን መሆኑን የተነገረን በቅርቡ ስለሆነ ያው ትንሽ ፍርሃቱ አለ፣ ጭንቀቱ አለ። ግን አሁን እዚህ ገብተን እንዳሳዩን ኦሪንቴሽን ወይም ደግሞ እንደነገሩን ከሆነ ያው እንደማይከብድ ወይም ደግሞ ቀላል እንደሆነ ነው የተረዳሁት። አንደኛ አሁን እንዴት ነው አንብበን የምንጠቀመው የአን ታክል ቴክኖሎጂ ልምዱ አልነበረንም። ሁለተኛ ደግሞ ፈተናው ይመለሳል ወደኋላ አይመለስም የሚሉ ውዝግብ ነበረ። አንዴ ሞልተ ኢንተር ነው የምትለው ቀጥታ ተብለን እንደዛ ነበረ። አሁን ግን እንደዛ እንዳልሆነ ተረድተናል። ግልጽ ነው። ይሄ በስነ ልቦና ደረጃም የተዘጋጀ ውጤታማ እንደሚሆን በመገንዘብ በተሻለ ጥንካሬ ፈተናውን ለመውሰድ መዘጋጀታቸውን ገልጸዋል። ዝግጅት ካለው አይፈራም፣ ልበ ሙሉ ያደርገዋል ራሱ ዝግጅቱ የሚለው ነገር በጣም እኔ እንትን ብየዋለሁ፣ ወስዷል ነው ምክንያቱም ያው የሆነ ነገር ከመድረሱ በፊት በጣም ተዘጋጄ ወይም ተዘጋጅተን ያንን ነገር እንደምናደርገው አስበን ልበ ሙሉ ሆነን ምንገባ ከሆነ ማይቻል ነገር የለም የሚለው ነገር በጣም እኔ ወስጃለሁ። በጣም ቢያንስ ሁለት ወር ይኖራል ብለን እናስባለን። ከሰኔ ወደዚህ ይመጣ ብለን አናስብም። እስከዛ ጊዜ ያለን የሚሆነው ይመስለኛል። እንደኔ አሁን ያሰብኩት ወደፊት ይህንን ጊዜ ወደ ኋላ ያነበብኩትን እንደገና መከለስ የማስታወስ ስራ ነው የሚሆነው። እንግዲህ እንደኔ ያሰብኩት ሁሉንም እኩል በኩል ማድረግ ብንችልም ብና ነብላለሁ። እኔ እንደ ተማሪ በባለፈው የትምህርት ዘመን በኦንላይን የተፈተኑ ተማሪዎች የተሻለ ውጤት አምጥተዋል ያሉት የመምሪያ ኃላፊ መቅደስ ብዙነህ ከደብረ ብርሃን ዩኒቨርሲቲ ጋር በመተባበር የተሻለ ውጤት እንዲመዘገብም ክትትል መደረጉን ጠቅሰዋል። ዩኒቨርሲቲው ደግሞ ሙያተኛ አዘጋጅቶ በስነ ልቦና እንዲሁም ደግሞ ኦንላይን ሲፈተኑ እንዴት ነው የሚፈተኑት የሚለውን በፕራክቲስ ያሳየበት ሁኔታ ስላለ ልጆቹን ብቁ የሚያደርግበት ሂደት ነው ያለው። ሞዴል ፈተናውም በዚህ ዩኒቨርሲቲው ላይ መጥተው ልክ ሀገር አቀፍ ፈተና እንደሚሰጠው ሰዓቱም ተመሳሳይ ሰዓት ሰብ እንትኖቹም ጥያቄዎችም ተመሳሳይ ጥያቄዎች ጥያቄ ብዛት በዛ ልክ የተዘጋጀ ጥያቄዎች በኦንላይን በሞዴል ፈተናቸውን በቅርቡ ይፈተናሉ። በደብረ ብርሃን ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክተሯ ረዳት ፕሮፌሰር መቅደስ ጊራ ወርቅ በበኩላቸው ፈተናው ከወረቀት ተኮር ወደ ኦንላይን መቀየሩን ተከትሎ በተፈታኞች ዘንድ ምንም አይነት መደናገጥ እንዳይኖር የስነ ልቦና ዝግጅት የማላበስ ስራ ተከናውኗል ብለዋል። ሂደቱን ለማቀላጠፍም ተከታታይነት ያላቸው ስራዎች ይከናወናሉ ነው ያሉት። ኤግዚት ኤግዛምም ሌሎችንም ፈተናዎች ኦንላይን ስለምናሰጥ አዲስ አደለንም፣ ኢንፍራስትራክቸሩ አለን ፕሮግራም አሬንጅ የማድረግ ጉዳይ ነው። ከኛ ፕሮግራም ጋር ክላሽ እንዳያደርግ አድርገን በተጨማሪም ደግሞ የጊዜያዊ አዳሪ ትምህርት ቤት 12ኛ ክፍሎችን ከ23 ወረዳዎች መልምለን አምጥተን ወደ 313 ተማሪዎችን እያስተማርን ነው። እነሱን ተማሪዎች ይፈተናሉ። ስለዚህ ይሄ ተጨማሪም ነው የሚሆነው ማለት ነው። ይሄኛው የዞኑም የከተማውም ስለዚህ በዚህ አይነት አግባብ መሰረት ፕላን በማድረግ ወይም ቅደም ተከተል ሲዘን እስኬጁል አድርገን ያለውን ፈተና ለማስኬድ የሚያስችል ዝግጅት ላይ ነን ብለን እናስባለን። ከቀጣይ ዓመት ጀምሮ ሁሉም የአስራ ሁለተኛ ክፍል ተፈታኝ ተማሪዎች በኦንላይን እንዲፈተኑ በትኩረት እየተሰራ መሆኑንም ከመምሪያው የተገኘው መረጃ ያመለክታል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይ ደቂቃዎች ደግሞ አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መቅጫት አቅርበዋለች። ቪየትናም ተወዳዳሪ የኢኮኖሚ ስርዓት ለመገንባት የምትከተለው የተሰናሰለ የሰው ሀብት ልማት ትምህርት የሚወሰድበት መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የቬትናም የስራ ጉብኝት የኢትዮጵያን የልማት አቅጣጫ ከሌላው ዓለም ጋር በማገናዘብ ያልታዩና ትምህርት የሚወሰድባቸውን ተሞክሮዎች ለመቅሰም እድል የሰጠ መሆኑንም ተናግረዋል። ቬትናም እንደ ኢትዮጵያ ሁሉ አስቸጋሪ ጉዳዮችን በማለፍ በብዛ የኢኮኖሚ የልማት አቅጣጫ ቅኝት እድገትን በማስቀጠል ምቹ እድል የፈጠረች ሀገር መሆኗን አብራርተዋል። ቬትናም ከግብርና መር ኢኮኖሚ በመላቀቅ ስኬት እያስመዘገበች የምትገኝበት የከተማና ገጠር ልማት ተግባርም በኢትዮጵያ ተስፋ ሰጪ ውጤት እየተመዘገበ እንደሚገ ጉዳይን ገልጿል። በቪየትናም ጉብኝትም የእርስ በርስ ልምድና ተሞክሮን በመጋራት የሀገሪቱን እድገት ለማስቀጠል ትምህርት የተወሰደበት መሆኑን አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። ለ2017-2018 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዟል። ከዚህ ውስጥም እስከ ሚያዝያ 12 ቀን 2017 ዓ.ም ድረስ ከ1 ሚሊዮን ሜትሪክ ቶን ወይም 16 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ የተጓጓዘ ሲሆን 5759 ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ ይገኛል። ወደ ሀገር ውስጥ ከተጓጓዘው ከ1 ሚሊዮን ሜትሪክ ቶን ማዳበሪያ ውስጥ 8957222 ሚሊዮን ቶኑ የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 172690 ሜትሪክ ቶኑ ደግሞ በባቡር ተጓጉዟል። ዘገባው የኢትዮጵያ ማሪታይም ባለስልጣን ነው። በትንሳኤ በዓልና በዋዜማው ምንም አይነት የኃይል እጥረት አለማጋጠሙን በኢትዮጵያ ኤሌክትሪክ ኃይል የብሔራዊ የኃይል መቆጣጠሪያ ማዕከል አስታወቀ። በማዕከሉ የሪል ታይም ኦፕሬሽን ስራ አስኪያጅ አቶ ጉልላት እንግዳ እንደገለጹት ከበዓሉ ዋዜማ እስከ በዓሉ ዕለት የኃይል እጥረትና መቋረጥ እንዳያጋጥም ከኃይል ማመንጫ እስከ ማከፋፈያ ጣቢያ ድረስ አስፈላጊ ዝግጅት ተደርጎ የተለያዩ ስራዎች ሲከናወኑ ነበር ብለዋል። ለበዓሉ ለመጠባበቂያ ከተያዘው ኃይል ውጪ ከ4800 ሜጋ ዋት በላይ ኃይል ለማቅረብ ዝግጅት ቢደረግም በዋዜማው 4624 ሜጋ ዋት እንዲሁም በበአል ሁለት 3856 ሜጋዋት ኃይል ከፍተኛ የኃይል ጭነት መመዝገቡን ገልጸዋል። ተቋሙ ያለምንም ችግር የሚፈለገውን ኃይል ማቅረብ መቻሉ ከጊዜ ወደ ጊዜ አስተማማኝ ኃይል የማቅረብ አቅሙን በከፍተኛ ደረጃ እያሳደገ መምጣቱን የሚያሳይ ነው ማለታቸውን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በመጨረሻም የሁነት ጥቆማን የጤና ሚኒስቴር ከኦሮሚያ ጤና ቢሮ ከጅማ ዩኒቨርሲቲ እና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር የዓለም አቀፍ የወባ ቀንን በወባ ዙሪያ ሳይንቲፊክ ኮንፈረንስ እና ሲምፖዚየም በማካሄድ ከሚያዝያ 16 እስከ 18 ቀን 2017 ዓ.ም ድረስ ያከብራል። ማክሰኞ ሚያዝያ 14 ቀን 2017 ዓ.ም በጉዳዩ ዙሪያ በጤና ሚኒስቴር መሰብሰቢያ አዳራሽ ጋዜጣዊ መግለጫ ይሰጣል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።